ይሄ አፈር ተሰጥቶት፣ ይሄ ውሃ ዚህ ጋ እየፈሰሰ ለመራብ የፈቀደ ሰው ግን በራሱ ምርጫ በራሱ ፍቃድ መራብን መርጦ ስለወደደ የሰውን ምርጫ መከላከል መገዳደር አይቻልም። የሰው ምርጫ ልማት፣ የሰው ምርጫ መለወጥ ከሆነ እንኳን እኛ እንደዚህ ያለ አፈር፣ እንደዚህ ያለ አየር፣ እንደዚህ ያለ ውሃ ይዘን ከኛ በባሰ እጅግ አስከፊ በሆነ መልክዓ ምድር ብዙ ሀገራት አምርተው ራሳቸውን ይመግባሉ። እና ኢትዮጵያውያን የሚያስፈልገንን ለይተን ማወቅ አለብን፣ የማያስፈልገንን ለይተን ማወቅ አለብን። ሶማሌ ክልል ውስጥ ባለፉት 20 ዓመታት 30 ዓመታት የሚታወቀው በግጭት ነው። ከጃንዌ ጊዜ ጀምሮ ብዙ ግጭት ያለበት አካባቢ ነው። ለመጀመሪያ ጊዜ እፎይታ፣ ሰላም ያገኘው አሁን ነው። እፎይታ እና ሰላም ሲያገኝ ደግሞ ሀብቶቹ ወደ ማየት የማያስፈልገውን ጥሎ የሚያስፈልገው ወደ መያዝ በመምጣቱ እንደምታዩት በጣም ጥሩ ጥሩ የሚባሉ ጅማሮዎች አሉ ይሄን ኦሮሚያ ላይ ይህን አማራ ላይ ይህን ትግራይ ላይ ይህን ደቡብ ላይ ማስፋት ያስፈልጋል። ሰላምን አብዝቶ መፈለግ፣ ለሰላም መቆም፣ የሚያለያየን ነገር ካለ በንግግር ብቻ ማድረግ፣ በጉልበት ማሳመን፣ በጉልበት መቀማት የሚባል እሳቤ እንደማያዋጣ አውቀን መተው፣ በንግግር ማመንና ለሰላም ቅድሚያ መስጠት፣ ያለንም ማወቅ፣ የሚያስፈልገንም ማወቅ፣ የሚጠቅመንም ማወቅ፣ የማያስፈልገንም መተው ስንጀምር እንደ ሀገር የመበልፀግ አቅማችን በከፍተኛ ደረጃ ያድጋል። እንግዲህ ሁሌ እንደምናገረው ኢትዮጵያ ካልጥርጥር የመበልጸግ የበልጸግ አቅም አላት ሀገር ናት። ሶማሌ ክልል እንኳን 10 ሚሊዮን ሄክታር የሚታረስ መሬት ካለው ይሄን በ40 በ50 ኩንታል በሄክታር ብታባዛው በጣም ከፍተኛ አቅም አለን። እንተባበር፣ እንስራ፣ ሰላም እንውደድ፣ ልማት እንውደድ፣ መደማመጥ ይኑረን። ሴራ፣ ሸር፣ ተንኮል እንተው። ያ የኛ ሀሳብ አይደለም፣ ያ የጥራቶቻችን ፍላጎት ነው። እኛን እርስ በርስ ማባላት አይናችንን ከልማት ከሰላም ከስራ ነቅለን ወደሚያባላ ጉዳይ እንድናተኩር ማድረግ የኢትዮጵያውያን መሻት ፍላጎት አይደለም። ይሄ የባዳ ፍላጎት ነው። የባዳን ፍላጎት ኢንተርቴን የሚያደርግ ባንዳ እንጂ ሰው የለም። ዜጎች የባንዳን ልብስ አውልቀው ሀገር ወዳድ ዜጎች ሆነው የባዳን ቶንኮል፣ የባዳን ሴራ፣ የባዳን የመከፋፈል ትርክት ትተው የሚያሰባስብ የጋራ የሆነ እንደ ሀገር የሚያበለጽግ ከኛ አልፎ ደግሞ ምስራቅ አፍሪካን የሚቀልብ ብቃትና ማንነት እንድንይዝ ተባብረን መስራት ይኖርብናል። ጅማሮቻችን ጥሩ ናቸው። ገና አሁንም ግን ብዙ መትጋት፣ መልፋት፣ መጣር ይጠበቅብናል። በዚህ ስፍራ ያየነው ነገር ኢትዮጵያ ተስፋ እንዳላት፣ ኢትዮጵያ እንደምትበለጽግ፣ የኢትዮጵያ የብልጽግና ግስጋሴ ጉዞ የሚቆም እንዳልሆነ ያመላክታል። ጠላቶቻችንም እንግዲህ ይህን አይተው ተምረው ወደ ልማት ወደ ስራ ወደ ትብብር ወደ ስምምነት እንዲመጡ በዚሁ አጋጣሚ ጥሬን ማቅረብ ፈልጋለሁ። እጅግ አድርጌ አመሰግናለሁ።